የአዲስ አበባ ፖሊስ የገለቴ ቡርቃ የቀድሞ ባለቤቷ እኔ ጋር የለም አለ። የገለቴ ቡርቃ የቀድሞ ባለቤት በፖሊስ ቁጥጥር ስር አይደለም ሲል የአዲስ አበባ ፖሊስ አስታወቀ። ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚለው መረጃዎች በማህበራዊ ሚዲያ በሰፊው ተሰራጭተዋል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነውን ብሎ ቲኪቫ የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሀሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ስሉም ተናግሯል። መረጃው የቲክቫህ ኢትዮጵያ ነው። ክብራትና ክብራን ዩቲዩበር አድማጮች፣ እንግዲህ ማታ በማህበራዊ ሚዲያዎች ላይ በስህተት ተሰራጭቷል ተብሎ በተወራው መሰረት ማለት ነው። የአስር የአትሌት ገለቴ ቡርቃ ባለቤት እንዳልተያዘ ጨምረም ነው መረጃውን ደግሞ ቴኪቫይ ፖሊስ ጋር በነበረው ቃለ መጠይቅ አረጋግጦ እንደለቀቀም ነው የወጡት መረጃዎች የሚያሳዩት። ሚኪንን ከሚኪታቦርንፎ ሚኪታቦርንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ግኙ። ሰላም ቆዩልኝ።